ሰላም እንዴት ናችሁ? ቴሌግራም ላይ ብዙን ጊዜ የማያቸውን እስቲ ኮመን እንትኖች ማለት ነው በጣም ብዙ ሰዎች ጋር የማያቸው መስተካከል ያለባቸውን ሴቲንጎች ላሳያችሁ። ሁሉም ቴሌግራም ላይ ይኖራል። ስለዚህ ሴቲንግ የሚለው ላይ ከገባችሁ በኋላ እዚህ ጋር ፕራይቬሲ ኤን ሴኩሪቲ፣ ዳታ ኤንድ ስቶሬጅ እና ዲቫይስ የሚሉትን ሶስቱ ነገሮች ነው ላሳያችሁ የፈለግኩት። የመጀመሪያው ፕራይቬሲ ኤን ሴኩሪቲ ላይ ሁሌም ቱ ስቴፕ ቬሪፊኬሽን ኦን መሆኑን ቼክ አድርጉ። ቱ ስቴፕ ቬሪፊኬሽን ኦን ስታደርጉ ኢሜል ጠይቃችኋል፣ ከዛ ፓስወርድ ታስገባላችሁ። የዚህ ጥቅሙ ምንድን ነው? ኢሜይል ካስገባችሁ ፓስወርዳችሁን ያስገባችሁትን ፓስወርድ ከረሳችሁት ሪከቨሪ ለማድረግ ነው የሚጠቅማችሁ። ነገር ግን አራት ዲጂት ፓስወርድ ካስገባችሁ ለምሳሌ የሆነ ሰው የእናንተን ስልክ ካገኘው ወይም ደግሞ ቁጥሩን ሲሙን ካገኘው ማለት ነው ሎጊን ማለት ከፈለገ ወደዚህ አካውንት ሎጊን በሚልበት ጊዜ ቴክስት ሲልክለት ቴሌግራም ቀጥታ መግባት አይችልም ማለት ነው። ፓስወርድ ይጠይቀዋል ማለት ነው፣ ይህንን ቱ ስቴፕ ቬሪፊኬሽን ኦን ካደረጋችሁ። ስለዚህ ለሴኩሪቲ ይጠቅማቸዋል ማለት ነው። ሀክም እንዳትደረጉ በጣም ይጠቅማችኋል። እና ይሄ ቱ ስቴፕ ቬሪፊኬሽን ኦን መሆኑን ሁሌም ቼክ አድርጉ፣ ግዴታ ነው ብዬ አስባለሁ። ለማንኛውም ሰው አሁን ላይ ቴሌግራም በጣም ወሳኝ ስለሆነ ማለት ነው። ሌላ ዳታ ኤንድ ስቶሬጅ የሚለው ላይ ደግሞ እንድታዩ የፈለኩት ምንድን ነው? ብዙውን ጊዜ የተለያዩ ፋይሎችን፣ ቪዲዮዎችን፣ ፊልሞችን ምናምን እያያችሁ ምናምን ዳውንሎድ አድርጋችሁ ወደው አታጠፉትም ትረሱት አላችሁ ስለዚህ፣ ፎቶዎችን ምናምን ከተለያዩ ቻናሎች ላይ ገብታችሁ ልትረሷቸው ስለምትችሉ ነገር ግን እነዛ ግን ቦታ ይዛሉ። እኔ ያው እንደምታዩት 1245 ጂቢ ያክል ስቶሬጅ ይዞብኛል ማለት ነው፣ እንደምታዩት ማለት ነው። ስለዚህ ይህንን ስቶሬጅ ምን ማድረግ አለብኝ? ማጥፋት አለብኝ ማለት ነው። ምንድነው? ኬች ነው ተቀምጧል፣ እዚህ ጋር ስቶሬጅ ቦታ ይዞ ተቀምጧል ማለት ነው። እንደምታዩት ይሄ በጣም ብዙ ጂቢ ነው፣ በተለይ ለአንዳንድ ሰው ስቶሬጁ ትንሽ ከሆነ ስልካችሁ 64 ጂቢ 32 ጂቢ ከሆነ በጣም ብዙ ነው። እና ስልካችሁ የሞላባቸው ይመስላችኋል። ፋይል ማናጀር ላይ ምናምን ገብታችሁ ጋላሪ ላይ ገብታችሁ የተለያዩ ነገሮችን ታጠፋላችሁ፣ ግን ብዙም በቃ የምታጠፉት ነገር አታገኙም፣ ግን ስቶሬጅ ቦታ ይዞባችኋል። እና እንደዛ በሚሆኑበት ጊዜ እየገባችሁ አፕሊኬሽኖቹን የስልካችሁ አፕሊኬሽን ላይ እያንዳንዱ ለምሳሌ ዩቲዩብም ስቶሬጅ ይይዛል፣ ቴሌግራምም እንደምታዩት አሁን ይህን ያክል ይዞብኛል፣ ቲክቶክም ይይዛል፣ የተለያዩ አፕሊኬሽኖች የተለያዩ ቦታ ኢቨን ፒዲኤፍ የምታነቡባቸው እንትኖች እራሱ ይይዛሉ እና ይሄ ኬቹ ነው የሚቀመጡ ፋይሎችን እየገባችሁ ማጥፋት ትችላላችሁ ማለት ነው ከተለያዩ አፕሊኬሽኖች ላይ እና ቴሌግራምም አሁን እንደምታዩት ዶክመንት 11.51 ጂቢ ቦታ ይዞብኛል ማለት ነው። የተለያዩ መጽሐፎች ሊሆኑ ይችላሉ፣ ቪዲዮዎች ሊሆኑ ይችላሉ። ምናምን ምናምን ቦታ ይይዛሉ እና እየገባችሁ እንደዚህ ማትፈልጓቸው ከሆነ ክሊር ታደርጋላችሁ። ማትፈልጓቸው ስላችሁ አሁን እዚህ ጋር ክሊር ስታደርጉት ፋይሎቹ አይጠፉም ከቴሌግራም ላይ ሴቭድ ሜሴጅም ላይ ከሆኑ አይጠፉም ግን የማትጠቀሙበት ከሆነ ምንድነው የሚሆነው፣ እንደገና እንድታወርዱት ሆኖ ነው የሚቀመጠው ማለት ነው። ስለዚህ ለምሳሌ የሆነ ቪዲዮ ወይም የሆነን መጽሐፍ ዳውንሎድ አድርጌ ከሆነ እዚህ ጋር አሁን መጥቼ ክሊር ኬች በማድረግበት ጊዜ እንደገና ዳውንሎድ እንዲሆን ሆኖ ነው የሚቀመጠው እንጂ ከቴሌግራም ላይ አይጠፋባችሁም። እሺ፣ ስለዚህ ይህንን እየመጣችሁ ክሊር ኬች የሚለውን እንትን የምታደርጉት ለእናንተ አሪፍ ይሆንላችኋል ማለት ነው። ሌላ ደግሞ እዚህ ጋር ዳታ ዩዜጅ የሚለው ላይ እየገባችሁ የሚጠፋ ነገር ካለ እንትን ማለት ትችላላችሁ። ግን እዚጋ ስታቲክሳችሁን ነው የሚያሳያችሁ እዚሁ ላይ ሳሎጣ ብዙ ብዙ ሰው ያየሁት ብዙ ሰው የቴሌግራም እንትን ላይ በተለያየ አጋጣሚ ቶሎ ቶሎ ካርድ ይሞላብኛል ምናምን ቼክ አርግልኝ ምናምን ብለው ሲሰጡኝ መጀመሪያ የማየው ዳታ ሴቨራቸው ኦን መሆኑን ነው። ዳታ ሴቨር ኦን መሆኑን ያው ሴቲንግ ላይ ገብታችሁ ዳታ ሴቨር ሆን ነው ቼክ የምታረጉት ው ሴቲንግ ላይ የስልካችሁ ሴቲንግ ላይ ትገባላችሁ። ከዛ በኋላ ኮኔክሽን ምናልባት ስሞቹ እንደየስልካችሁ ሊለያይ ይችላል። ይሄ ሳምሰንግ ነው። ከገባችሁ በኋላ እዚህ ጋር እንደምታዩት ዳታ ሴቨሩ ኦን መሆኑን ቼክ ታደርጋላችሁ። ዳታ ሴቨሩ ኦን ከሆነ ከላይ የስልካችሁ ከላይ ላይ ይቺ ምልክት ትራያንግል ነገር ሁና የዳታ ምልክት ትመጣለች ማለት ነው። እሷ ከበራች ዳታ ሴቨሩ ምንል ማለት ነው በርቷል ማለት ነው። ይሄ ካልበራ ግን ቴሌግራም ስትገቡ ፌስቡክም እየቆረጠባችሁ ነው ማለት ነው። እና በጣም ነው ቶሎ ነው በተለይ እንትን ዳታ ም ስጠቀሙ ከሆነ ቶሎ ቶሎ ነው የሚጨርስባችሁ ፓኬጅ የሚሆን ብር። ወደ ቴሌግራሙ ስመለስ እዚህ ጋር አውቶማቲካሊ ዳውንሎድ ያደርግባቸዋል። የተለያዩ ሚዲያዎችን ማለት ነው ቪዲዮዎችን፣ ፎቶዎችን ማለት ነው። ቴሌግራም ላይ ለምሳሌ አዲስ አፕሊኬሽን ወይም ደግሞ በአዲስ ስልክ ሎጊን እያላችሁ ከሆነ ይሄ ነገር ኦን ሆኖ ነው የሚቀመጠው። እነዚህ ነገሮች ኦን ሆኖ ነው የሚቀመጡት። ኦን ሆነ ማለት ምን ማለት ነው? እዚህ ጋር የሆነ ቻናል ለምሳሌ ቲግቫ ላይ ገባችሁ። ቲግቫ ላይ የሆነ ዜና ተፖስቷል። አስር ፎቶዎችን አንድ ላይ አታች ያደረገ ዜና ነው። ሰው እናንተ ዜናውን ስታነቡ አውቶማቲካሊ ፎቶውን ዳውንሎድ ያደርግባቸዋል ማለት ነው። ስለዚህ አስሩ ፎቶዎች ዳውንሎድ ይሆናሉ እዚህ ጋር ደግሞ ኬቹ ነው ይቀመጣሉ እስቶሬጃችሁ ላይ ይቀመጣሉ ስለዚህ በቀን ውስጥ ለምሳሌ መቶ ዜና ካነበባችሁ ከተለያዩ ቻናሎች መቶ ፎቶዎች ወረዱባችሁ ማለት ነው ፎቶ ብቻ ላይ የተለያዩ ነገሮችም ሊሆን ይችላል ማለት ነው ስለዚህ እነዛ ነገሮች ሲጠራቀሙ ሲጠራቀሙ ትንሽ ይመስላሉ ግን ኢንጂቢ ሊሆን ይችላል ማለት ነው ሰዓት ላይ ስለዚህ ምን ይሆናል ማለት ነው በጣም እየበዛባችሁ እስቶሬጅ እንትን ያደርግባችኋል ከዛም ውጭ ደግሞ ካለ ፍላጎታችሁ ስለሆነ ያወረዳችሁት የሆነ ነገር እየተቀመጠ ነው ማለት ነው እናንተ ስልክ ላይ ስለዚህ ያለ ፍላጎታችሁ እንደዚህ አውቶ ዳውንሎድ ሆኖ እንዲቀመጥ መፍቀድ የለባችሁ ማለት ነው። የምትፈልጉት ነገር ሲሆን ራሳችሁ ዳውንሎድ አድርጋችሁ ቼክ ታደርጉታላችሁ ማለት ነው። ማይመለከታችሁ ነገር ግን ዳውንሎድ ሆኖ መቀመጡ አይጠቅምም። ስለዚህ ሞባይል ዳታ የምትጠቀሙ ከሆነ ይሄ ነገር ኦን ከሆነ አንደኛ ብራችሁን እየጨረሰ ነው፣ ሁለተኛ ደግሞ ካለ ፍላጎታችሁ ዳውንሎድ እየሆነ ነው። ዋይፋይም ደግሞ ከሆነ ምንድነው ብራችሁ አይበላችሁም፣ ግን ዋይፋይም ስለሆነ የማትፈልጉት ነገር እየተጠቀመባችሁ ነው። ስለዚህ ይህን ነገር ኦፍ አድርጉት ማለት ነው። ሌላ በመጨረሻ ደግሞ ላሳያችሁ የፈለጉት እዚ ጋ ዲቫይስ የሚለው ላይ በተለያየ ጊዜ እናንተ በተለያየ ሰው ስልክ ሊሆን ይችላል፣ ሎጊን ልትሉ ትችላላችሁ፣ ኮምፒውተር ላይ ሎጊን ልትሉ ትችላላችሁ። ይህንን አካውንታችሁ ማለት ነው። ከዛ ግን ሎግአውት ማለታችሁን ልትረሱ ትችላላችሁ ማለት ነው። ስለዚህ እዚ ጋር ትመጡና ዲቫይስ የሚለው ላይ ስታዩ አሁን ላይ ይሄ አካውንት በእነዚህ ዲቫይሶች ከረንትሊ ማለት ነው አክቲቭ ነው። ያ ማለት ለምሳሌ እዚህ ጋር የማታውቁት ስልክ ካለ የሆነ ሰው ዴስክቶፕም ሊሆን ይችላል የሆነ ሰው ስልክ ከሆነ ሌላ ዲቫይስ ከሆነ ያ ሰው የእናንተን እንቅስቃሴ እያየ ነው ማለት ነው። ከማን ጋ ቻት እያደረጋችሁ እንደሆነ ወይም ደግሞ እናንተን ሆኖ የማይሆን አይነት ሚሴጅ ሊልክ ይችላል ማለት ነው። ስለዚህ እዚህ ጋር ሁሌም ቼክ ማድረግ አለባችሁ፣ ሁሌም ቶሎ ቶሎ ቼክ ማድረግ አለባችሁ ማለት ነው። የማታውቁት ዲቫይስ ከመጣ ትነኩትና ታደርጋላችሁ፣ ተርሚኔት ታደርጉታላችሁ፣ ታስወጡታላችሁ ማለት ነው። ወይም ደግሞ ሁሉንም የማታውቁት ከሆነ ተርሚኔት ኦል ብላችሁም እነዚህም በሙሉ ማስወጣት ትችላላችሁ ማለት ነው። ስለዚህ የማታውቁት አይነት እንትን ሊገጥማችሁ ይችላል፣ የረሳችሁትም ሊሆን ይችላል። ስለዚህ አሁኑኑ ቴሌግራማችሁን ይህንን ቪዲዮ ካያችሁን በኋላ ቼክ እንድታደርጉ ትመክራችኋል። ይህ ነገር በጣም ወሳኝ ነው። ፌስቡክም ላይ ሊሆን ይችላል። እናንተ እንትን የማትርጉት ከሆነ ዲቫይስ አሁን ላይ ያለ አክቲቭ ያለን ያሳያችኋል። ስለዚህ የተለያዩ አፕሊኬሽኖች ላይ ልክ እንደዚህ ተርሚኔት ማድረግ ትችላላችሁ ማለት ነው። እነዚህ ነገሮች ቤዚክ ናቸው ብዬ አስባለሁ። ተጨማሪ ደግሞ አንዳንድ ደስቲ ሴቲንጎችን እንደዚህ ወሳኝ የምላቸውን ቴሌግራም ላይም ሌሎች አፕሊኬሽኖችም ላይ ሊያሳያችሁ እሞክራለሁ ማለት ነው። ሌላ ስልካችሁ ቶሎ ቶሎ የሚሞላባችሁ ወይም ደግሞ ስቶሬጅ ሞልቶባችሁ ፋይል ማናጀር ላይ፣ ጋላሪ ላይ ምናምን ገብታችሁ የምታጠፉት ነገር አታችሁ ማለት የሚጠፋ ነገር በቃ ማጥፋት ያለባችሁን አጥፍታችሁ ስቶሬጁ ንቅንቅ አልል ካላችሁ እዚህ ሲቲንግ ላይ ትገቡና ብዙ ጊዜ አፕሊኬሽኖችን ቼክ አድርጉ። የተለያዩ አፕሊኬሽኖች ሁሉም አፕሊኬሽን ምን ይይዛል ቦታ ይይዛል። ለምሳሌ አሁን እዚህ ጋ ክሮም ራሱ ማለት ነው። እኔ ክሊንት ማትሩት ክሮም ራሱ ቦታ ይዛል። ለምሳሌ ክሮም እንዳሳያችሁ ገብታችሁ በምታዩበት ጊዜ ስቶሬጁን ስታዩት ይኸውላችሁ፣ እንደምታዩት አሁን እዚህ ጋ ኬጅ ነው 358 ተቀምጧል። ስለዚህ ይህንን አሁን ምን ማድረግ ነው ክሊር ማድረግ ነው። ክሊር ሳድርገው 358 ሜጋባይት ምን አረኩኝ ማለት ነው፣ አራገፍኩኝ ማለት ነው። የሌሎችንም አፕሊኬሽኖች በተለይ ቲክቶክ እና ዩቲዩብ ላይ ምናምን በጣም ይኖራል። ፌስቡክ ላይ አሁን ለምሳሌ ፌስቡክ ላይ እኔ ብዙ ጊዜ እንደዚህ ስቶሬጁ ሲሞላ ነው እንጂ ይህን ነገር ቼክ አላደርገውም። እና ና ስቶሬጃችሁ እንትን ካለባችሁ ቼክ አድርጉት። አሁን እዚህ ጋር እንደምታዩት ከ238 ሜጋባይት። ስለዚህ እነዚህ እነዚህ ነገሮች ምን እየገባችሁ ቼክ አድርጓቸው ማለት ነው። በጣም ብዙ እንትን ይዝባቸዋል። ቲክቶክ እና ዩቲዩብም በተለይ ቼክ አድርጉት፣ የምትጠቀሙት ከሆነ ማለት ነው። እሺ ፌስቡክ ላይ 304 እንደምታዩት ስቶሬጆችን ይዘውብኛል። ቲክቶክ ቲክቶክ

ክሊድ ታደርጉት አላችሁ አራገፍኩኝ ማለት ነው። አንድ ጂቢ አሁን ለእናንተ እንኳን እያሳያችሁ ሶ እየገባችሁ ልክ እንደዚህ አራግፉት ለማለት ያክል ነው። ቴንክ ዩ ከረዘመባችሁ